አያር ልያረክ ያለውን ማኪ ራሱ ባለመስማቷ ተናዳለች። እሱ ቆይ ለምን ለነቱ በዛች በተረገመች ቀንቺ ማትረባ ፋይልህን ባጥልና ባታስባረር ኖሮ እንደዚህ ይፈጠር ነበር። ማፊ የምትናገረውን ነገር ወቅ ለንግግር ለከቲ ነው። እንዴት ነው እንደዚህ የምትናገረ ማለት? እሷ ንብሮች አስባረረችው። ጭራሽ አስባረህ ነው አንተ እንዲህ የምትሆንላት። ማፊ ውጣ እንዲ አቤል፣ ምን እያደረክ ነው? ውጣ አልኩ እኮ በቃ ምንድ ሰላም የመጠበት ሌላ ምንድ ይቀረ። ምን እያደረክ ነው? ለአንዲት ሰራተኛ ብልክ ጓደኛ ታባራለ እንዴ? አንቺ እዚህ ነገር ውስጥ አትግቢ። እንደዚህ አይነት ጊዜ ካሳለሁ በጣም ቆይቼ ነበር። እድሜ ላንተ ከዚህ በኋላ ነው ያለው ልሽ። አሁንም ማ ተያዝኩ ማን ይለቃል። ሲጀመር ደግሞ በጣም ደስ የምትይ ሰው ነሽ። አንተም እንደዛው። ለካ በድብቅ ጊዜ ማሳለፍ እንዲህ ደስ ይላል። ግን ደግሞ በደንብ ልንጠነቀቅ ይገባል። ከተያዝን መጥፎ ነው ለልታችሁ። አይዞሽ፣ አትፍሪ፣ አንያዝም።

አቢላስ እሱ አምቻ ያስታውሰኛል ብለህ ነው? እኔን እየሆነትሽ ነው። አይገርምም እሱ ትዝ የሚለው ሴጣን ብቻ ነች። በዛ ላይ ደግሞ ሁሌም የጋራ ታይም ልናሳልፍ ስል መቀስ ትሆንብናለች። አይዞሽ ከዚህ በኋላ ነው ያለሁልሽ። አሁንማ ተያዝክ፣ ማን ይለቃል። ሲጀመር ደግሞ በጣም ደስ የምትይሰው ነሽ። አንተም እንደዛው። ለካ በድብቅ ጊዜ ማሳለፍ እንዲህ ደስ ይላል። ከዚህ በኋላ የምናሳልፋቸው ብዙ ጊዜያቶች ይኖራሉ። ያለ ጥርጥር ነው። ግን ደግሞ በደንብ ልንጠነቀቅ ይገባል። ከተያዘን መጥፎን ነው ልልታች። አይዞሻ፣ አትፍሪ አንያዝ ነል በቃውን። ተነስ አቤል እንዳይመጣ እሺ። ማፊስ ወጣ። ቅርብ ሰዓት አለው ብሎኛ ነበር። ስልክ ተደወለለት ነው ወጣ። ሄሎ በዚህ ፍጥነት የትሬ ነው ማን ደውሎልህ እሺ እንደሱ ከሆነ በቃ እና በኋላ ትመጣል እሺ በቃቸው ኦኬ ስለ አንቺና ስለ ቱት እንድናወራ ፈልጌ ነበር ስለ እኔና ስለ እሷ ደግሞ ምንድን የምናወራው በመሀላችሁ የተፈጠረ ያለው ነገር ግራ እየገባኝ ነው ሳያምናችሁ ስላችሁ ትጣላላችሁ አቤል እያደረክ ያለው ነገር ግን ታውቀዋል እኔን ስለ አንድ ሰራተኛ እኮ ነው እየጠየቅኝ ያለው ታዲያ ምን ችግር አለ በማላችሁ ካሉ ነገር እኮ ንፍታ ያልኳችሁ። እንዴት ብታስበው ነው? እኔን ከሰራተኛ ጋር ምን ያጨቃጭቀኛል? ወይስ ስታጠፋ ዝ ምንድላት ነው የፈለግከው? አጥፍታም ከሆነ በተረጋጋ መንገድ እናውራት። ይልቁንስ አንተን ልጠይቅ፣ ከእሷ ጋር ምንድን ነው ያለ? እንዴት ማለት? ምን ብታደርግልህ ነው ለእሷ እንዲህ የምትከራከርላት? ወይስ እኔ ማላውቀው ድብቅ ነገር አላችሁ? ማክ፣ ምን እያልሽ ነው? ቆይ እንደዚህ አይነት ነገር እንዴት ያደረጋሉ? እሱንም አየሁት እኮ ምንም ባታደርግልህ ለእሷ እንደዚህ አትቆረቆረ። እኔ ስለምታዘኔ ነው። በቃ አለቀ። አረ ማዘን እንዲሆነ ሆነ ታዲያ፣ ለምን ለኔ አታዝንልኝ? አንቺ ደግሞ ምን ሆንሽ? አንተን ብዬ መሰለኝ እዚህ ቁጭ አልኩት። እንደዛ እንዲሰማሽ ካደረግኩኝ በጣም ይቅርታ። ምን ያደርጋል ብለህ ነው? ይውጋሽ ብሎ ማርሽ። ማኪ፣ እኔ እኮ በማላችሁ ሰላም እንዲኖር ፈልጌ ሰላም። እሱን አታስብም? ሰው እንዴት ማፊን የመሰለ ጓደኛ እያለው እንዲሆናል በህይወት ካሳለፍኳቸው ጊዜ ውስጥ ምርት ጊዜ ነበር። እድሜ ላቤል የማረሰው ጥሩ ጊዜ ሰጠኝ። ላይሆም ከጓደኛው እንደምን አደርግ። ዛሬ ደግሞ ፊትሽ በርቷል፣ ወይም ተገኝቶ ነው? ዛሬ እኮ ያመቱ ሚካኤል ነው። አንዴ ዛሬ አስራ ሁለት ነው እንዴ? አዎ፣ ታዲያ ለምን አንሄድም? የእውነት በጣም ደስ ይለኛል። አሁን እንሄዳ። እሺ፣ በቃ ይሄን ልጨራርስ እና ቆይ። እንደው ብላ አይሆንም። እንዴን እያለሁ ምን ችግር አለ? ቆይ፣ ተሎ ለመጨረስ እኮ ይረዳሻል። ግድ ለምን ይሰራለሁ እንጂማ። እኔ እያለሁ አንተ አትሰራም። ግን ለምን? ምክንያቱም አንተ እንድትሰራ አልፈልግም። አንተ ልክ እንዳባወራ እንድትሆን ነው የምፈልገው። ወንድ ልጅ መስራት የለበትም በሚለው ታምኛለሽ? እንዲትቴ አይ፣ በሱ እንኳን አላምንም። ይስራ የስራ ወንድና ሴት የለውም። ግን ደግሞ ሴቷ ካለች እሷናት መስራት ያለባት ብዬ ነው የማስበው። እና አያግዛት? ማገዙ ማየት ይቀራል ብለህ ነው? ግን ደግሞ ይሄ ብዙ ስራ አይደለም። እሺ ቤተክርስቲያን ይሄድን ነበር። የቤቱ ስራስ? ማለት የተቀጠረችው ለስራ መሰለኝ። እና ቁርስ መብላት የለብኝም? ቁርስም እኮ ሰርተን ነበር የሄድነው። አላይሹም እንዴ እኮ እኔ ማኪ፣ ኪችን ገብቼ ልከባበ ደፋል ምን ችግራል? ቆይ እሷ የተቀጠረችው ለዚያ አይደል እንዴ? ቆይ ማኪ፣ አሁን የሚያስቆጣ ነገር ነው አይደል? በጣም የሚያስደስት ነው። የት ሄደች ነው? ቤተክርስቲያን አንቺ ደግሞ ቤተክርስቲያን ሄድሽ አይደልሽ? ምን እንዳይቀርብሽ ነው? ምን አጠፋው ማኪ ደግሞ ምን አጠፋው ትለኛለች እንዴ? በረሃብ ጠብሳኝ ስታበቃ ሰራርቼ እኮ ነው የሄድኩት። እና እኔ ተነስቼ እንድበላ ነበር የፈለግሽው? እስቲ ንገሪ። አንቺን እኮ ነው። ምን ይዘጋሻል? ተናገሪ። ይቅርታ አስጎናኝ በእናንተ ቤታው። እናንተ ጻድቅ ሆናችሁ ነው ቤተክርስቲያን ሄዳችሁት? ምን ትመስላለች? ሰይጣን። አሁን በቶሎ ቅርስ አቅርቢልኝ እሺ። ቆይ ምን ነው? ምን አደረገ? ልክ እንደ ጻድቅ በጠዋት ተነስተው ቤተክርስቲያን አይደሉኝ መሰልክ? ማለት አቤል ቤተ ክርስቲያን? አይገርም? እንዴት? መቼ? ይሄማ የቱ እህት ሀሳብ መሆን አለበት። ታዲያ ሌላ የማን ይሆናል? እች መዝገር እኮ አስቸገረችኝ በጣም። ግድ የለም ለሷ መፍትሄ አናጣም። አቃጣ ለደፋይ ነው። አይገርም? እንደዚህማ መሆን የለብሽም። ግድ የለም እንደዚያ አትጨነቂ። ለሷ መፍትሄ አናጣም። እሱስ ልክ ነህ። እና ግን አንቺ ደህና ነሽ እልኝ? ደህና ነኝ እኔ አንተ እንዴት ነህ? ያለኝ ከአንቺ ናፍቆት በቀር አለው። ብታይ እኔም በጣም ናፍቀኛል። እና ቆይ አንገናኙ? እንገናኛለን እንጂ። ታውቃለህ ማርፊ ሳሙኑን ካለሁበት ቡድ ለመውጣት ዋና ነገር ባኝ ደስ ይለኛል። እንዲማ ራስን አታስጨንቅ። ደግሞ ይህን ሰሞን ራስን አይቷል ከስታ ልኩ የእውነትን ነው አዎ፣ የእውነቴን ነው። ለነጋሩ እንዴት አልገዛ ህይወቴ እንዳለኩ ዳገቶ ነው ብዬ። አይዞ ሁሉም ነገር ያልፋል። ደግሞ እኔ ጓደኛ ሁሌም ከጎነ ነኝ። አንተ ባት ሆኖ ምን ይውጠኝ ነበር። ለነገሮች ብዙ አትጨነቅ። ደግሞ የሆነ ይሁን። እንዴት ብዬ ዝም ብለሽ። እነሱ እኮ ትላልቅ ሰዎች ናቸው። አንተ ከመሀላቸው ስትወጣ ሁለቱም ይስማማሉ። አገላጋይ ሲያጡ እንደዛም አይሆንም። ትጎዳለች ግን ታውቋል። እነሱን እነሱን እያልክኮ ራስህን ጣልክኮ። እሱን አስበው እስኪ። ስራ ራሱ ካቆምክ ስንት ጊዜህን ለአንተ አሁን የሚያስፈልግህ ቢዚ የሚያደርግህ ስራ ነው። በቃ ጠዋት ወጥተህ ማታ የምትገባበት። ምክንያቱም ቢዚ መሆንህ ከእነሱ ጋር ያገናኛል። ትሁት ስሽ እንቁላል አይደለች፣ አትፈርጥ። እንደሱም አይሆንም። ትሁት ከጎን ነው ያስፈልጋታል። እስኪ አንዳንዴ አንዴ ለራስህ ብቻ አታስብ፣ ለእሷም አስብ። አሁን ልጅቷ ምን ይሰማታል? በእሷ ምክንያት ስንት ጊዜ ስራ አቆምክ። እሷ እኮ ስላላወራቸው ነው፣ ይሁነት ግን እንደዛ ልታስብ ትችላለች። እንዴ እንዴት አይሰማትም? እሷም እኮ ሰው ናት። እኔ ራሱ በሰው ምክንያት ስራ ባጣ እንደዚህ ነው የሚደብርኝ። እሺ ፈለግኩኝ እንበል ግን ከየት ላምጣ? ይኸውልህ እኔ እንደ ጓደኛ ለምከረ የማማረ ጠንተውና በተባልክ ዋጋ ተቀጠር ይሻላል። አዋ ቀን እስኪ ያልፍ ያባቴ ባሬ ግዘኝ ሲባላል ሰማ። እሺ በቃ ስለዚህ አንተ ስራ ጀመርክ ማለት እኔ ከማክዬ ጋር እንደ ልብ ይገናኛለሁ ማለት ነው። ደህና ነኝ ጓደኛዬ፣ አንቺ እንዴት ነሽ? እንዴት ነው ስራው? ለመደልሽ? ተይኝ እባክሽን፣ ምንም አልተመቸኝም። እናትየዋን ተገላገልኩ ስል በተራዋ ደግሞ ሚስቱ ሰይጣን ሆኖ አረፈችው። ለሱ ብዬ ነው እንጂ ይሄንን የተወ ነበር። እንዴት ብዬ እሱን ላስከፋው? ማንም ሰው በሌላኝ ሰዓት እኮ እሱ ነው የረዳኝ። ታውቂ የለ እስኪ ፈጣሪ የሚያደርገው ነው ያለው። ዝም ብዬ

ትፈልጋሉ? ምን ነው ችግር አለ እንዴ? አይ፣ ሚኑ እንዲሁ ነው። እሺ፣ ግን እኔ ምልህ አቤል። አቤል፣ ኧረ አቤል! ጠራሽኝ እንዴ? ምንድን የሆንከው ቆሽ? ምን ላደረጋት? ከኔ ምድ ፈልገው ማናት? ማኪናታ? በቃ ተረጋጋ። ራስን ትጎዳል። ያመል አሁንስ ምርር ያለኝ እሷ ነገር። በቃ ተው። ለምን እንደዚህ እንደምትሆን እንጃ። ግራገብትን ያለኝ ምናልባት አስተዳደግ ያሳደረባት ተጽዕኖ ሊሆን ይችላል። ድሮ እኮ እንደዚ አልነበረችም አሁን ሄዳ ከመጣች በኋላ እንደዚ ሆነች። ምናልባት ሄዳ የነበረችበት ሀገር ተጽዕኖ ነው። ሰው እንዴት ቆይ በዚህ ልክ ይቀይራል? አንዳንዴ እንደዚህ ልኮ ነው የሚሆነው። ያሰብነው ሳይሆን ያልጠበቅነው ነገር ይከሰታል። ይሄ ደግሞ የፈጣሪ ስራ ነው። ጊዜው እስኪደርስ ዝም ብሎ መጠበቅ ዛሬ ደግሞ በጣም አምሮብሻል እንዴ ታውን ሰግራለሁ። ደግሞ ናፍቀሽኝ ነበር። እኔም እስካገኝ ጓጉቼ ነበር። እና ምን አዲስ ነገር አለ? እኔ ጋር ምንም የለም። አንተ ጋርስ? እኔ ጋርማ ትልቅ ነገር አለ። አቤል ስራ እንዲጀምር አሳመንኩት። የእውነት ነው? አዎ እንዲህ ከሆነ ደግሞ እንደ ልባችን እንገናኛለን። በጣም ምርጥ ነገር ነው። ላንቺ ስል ምንም ነገር አደርጋለሁ። ግን እንዴት ያገኛል? እስከ ዛሬም እኮ አይደለም ሲያማረጥ እኮ እና አሁንማ ማማረጥ ቀረ። እኔ እኮ ነኝ ልጅ የአቤል ያው

ከዛስ ጨርሽ ደግሞ ልብሴን በደንብ ጠብልኝ። አሻጥፋለሁ። ምን ትመስላለች ሴጣ? ዛሬ ደግሞ ሰላምታም የለም። እን አኩርፈሻ አልነበረም

እኔ ላስብ፣ ማኪ የተቆጣሽ እኮ ነው እኮ። እድሜ ለአንተ ደስ ይበል። አሁን ደግሞ እሺ ቆይ ምን አደረኩ? ኡፍ በቃ ጀጭቀኝ ማውራት አልፈልግም። ማኪ ምን ሆነሻል? አሁን ሰላም አልነበርሽ እንዴ? አትሰማም እንዴ ወይስ ሊድልክ? እሺ በቃ። እኔ የምልህ አይደለ ወይ ስራ መጀመር ማሰብህን ለማኪ ነገርካት እንዴ? ገና አሰብኩኝ እንጂ መቼ አገኘው። እሱንማ አወራንበት እኮ። ስራ ማማረጥህን ትተህ እንደምሰራ አወራንበት እኮ። መቼ ስራ ጠፋና። ማፊ ይቅርታ፣ የነገርካቸው መስሎኝ ነው ሁሉም ሰው። ቆይ እንዴት እንዳንተ ይሳሳታል? ቆይ ለምን ደሞ አተረጋገው? እኔ እኮ ስለ ወሰንክ የተናገርክ መስሎኝ ነው። እሱ እኮ ድብቅ ከሆነ ቆየ። አያር ልያረክ ያለውን ማኪ ራሱ ባለመስማቷ ተናዳለች። እሱ ቆይ ለምን ለኔ አትሆኑ? በዛች በተረገመች ቀን እቺ ማትረባ ፋይልህን ባጥልና ባታስባረር ኖሮ እንደዚህ ይፈጠር ነበር። ማፊ የምትናገረውን ነገር ወቅህ ለንግግር ለከቲኑ። እንዴት ነው ትሁት እንደዚህ የምትናገረው? ማለት እሷ ነበረች አስባረረችው። ጭራሽ አስባረርህ ነው? አንተ እንዲህ የምትሆንላት ማፊ ውጣ እንዴ አቤል ምን እያደረክ ነው ውጣ አልኩ እኮ በቃ ምንድን ነው ሰላም የምጠበጥ ሌላ ምንድን ነው የቀረ ምን እያደረክ ነው ለአንዲት ሰራተኛ ብለህ ጓደኛን ታባራለ እንዴ አንቺ እዚህ ነገር ውስጥ በጣም ነው ማዝ ነው አቤል ጓደኛ ያደረግከው ነገር ግን ልክ። ምን አደረግኩ? ጓደኛ እንደዛ ማድረገ ሁሌም እኮ ታሪያ ይንቀለቀላል። ሁሌም ነው በማያገባው ነገር የሚገባው። አውቃለሁ አጥፍቷል፣ ግን ደግሞ በዚህ ልክ ባይሆኖረው ምላሽ ስለኔ ስራ ወራ ዝሙ አልኩት። ከዛ ደግሞ አንቺ መሳሪያ ጀመር ቆሽ ምን አገባሱ? እሱ እኮ ለአንተ ማገዙ ነበር። እንዲህ ነው እንደ የሚታገዘው? ደግሞ ሰው ማንቋሽ እኮ የሁል ጊዜም ስራው። በእኔ የተነሳ እንድትጣሉ አልፈልግም። በአንቺ የተነሳ አይደለም፣ የራሱ ጥፋት ነው። በእኔ ነው እንጂ ይሄ ሁሉ ነገር እየመጣብክ ያለው

በቃ አንተ ተረጋጋ። ገና ለገና ከሰራተኛ ፍቅር ያዘኝ ብሎ እኔን ማፊን ማለት የምን ፍቅር እባክሽ። አንቺ ደግሞ እና ዝም ብሎ ነው እንደዚህ የሚሆነው እንደ አንተ። በምን አወቅ? ራሱ ነግሮኝ እኮ አቤል። ከትሁት ፍቅር ይዞታል። አዎ እንደዛ ነው። ሁለቱም ፍቅር በፍቅር ሆነዋል። ለካ ለዛ ብሎ ነው እንደዛ የሚሆነው ለሷ። ወይኔ አላወቁኝም፣ ባልሰራላቸው። ቆይ ምን ልታደርጊ ነው? እሱን ማታ። እስኪ የሆነ ነገር አድርጊ፣ ጀግና አይደለሽ እንዴ? እቺ ታቅጥሻለች። እሱን ለኔቶ እሰራላቸዋለሁ ስሪልኝ ያልኩሽን ጁስ ምንድን ነው ያደረግሽበት? ምን ሆነ? ጁሱ ላይ ነው ምን ምንድን ነው የሚለው? አረ ምንም አልሆነ ነው። አላደረግሽበትም? እሺ ጥሩ። ስ ያሽ ምን ላድርገው? እንቺ ያልኩሽ እኮ ጠጩ ጨርሰሽ